አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውዴ ቶቤ ሰዎቻችን እንዴት ናችሁ ጋራ ናችሁ ወይ እኛ ሰላም ነን አልሐምዱሊላ እና እስኪ ላይክ ያረጋችሁ ጀምሩ ማለት ነው ዛሬ በአዲስ ቪዲዮ መጥቻለሁ እንዴላ ስራ ዝምባችሁ ፕራንክ ብቅ ይያለው የዛሬው ፕራንክ በጣም ከባድ ነው ኔ ራሱ በጣም ነጭ ነቀይ ሳስበው ራሱ ማለት ነው ያኔ የሆነ ጨንቆኛል በጣም የሚያስፈራ ፕራንክ ነው ማለት ነው። የሚያስጨንቅ ነው። ምን ልል መሰላችሁ? ያውዝ እዚህ ሰው ሀገር ላይ ነው ያለ ነው ትንሽ ይከብዳል እና ባለፈው አሞኝ ሐኪም ቤት ሂጄ ነበረ። ቢሮ ያውቃል እና አሁን የምለው ትናንትናም ሐኪም ቤት ሂጄ ነበረ። አጋጣሚ ለሌላ ጉዳይ ነው የሄድኩት። ግን የምለው ነው ቢሮን አሁን ሐኪም ቤት ህመምሽ በጣም ከባድ ነው ብለውኛል። ማለት ህመሜ ማለት ነው በሽታ በጣም ከባድ በሽታ እና ከባድ ህመም ነው ብለውኛል። ወይ ያለው ወይ ቅር በልኝ ከባድ በሽታ ነው ብለውኛል እና እኔ ካሁን ወደ ለአንተ መሆን ሰው አደለሁም መሆን ሴት አደለሁም። በቃ ሚስት አግባ። እንደውም እኔ ድርሃለሁ። በቃ ማግባት አለብህ እኔ በጭራሽ ለአንተ አልገባም። ካሁን ወዳ አግባ ነው የምለው። አሁን ይሄ የምር የመጨረሻ የህይወቴ እንትን ሊሆን ይችላል ምክንያቱም ብዙ ጊዜ ኮሜንት ላይ ባልሽ መጥፎ ነው ነው የምትሉኝ፣ አመሰግናለሁኝ እና ዛሬ እንደዛ የምር እንደዛ አሞኛል አግባብየው ምንም ካልመሰለው እውነታችሁ ነው። በቃ የእናንተ ምክር መስማት አለብኝ ብዬ ነው የማስበው። እኔ እንደዛ አሞኛል አግባብያዎች ችግር የለውም፣ በቃ ምናምን ትድኛለች ና ሆነ ቀለል አድርጎ እንደዛ ምናምን ከሆነ የሚያየው የህይወቴ መጨረሻ ሊሆን ይችላል ማለት ነው። እሱና ኔ መጨረሻ ሊሆን ይችላል ብዬ ነው የማስበው፣ ምክንያቱም በህመም ቀልድ የለም። በቃ እኔ አልቅሼ ነው የምነግረው። በቃ እንደዚህ እንደዚህ ብለውኛል ሐኪም ቤት። እኔ ከ ወደ ላንተ አልገባም። በቃ አግባ፣ ሌላ ሴት አግባ ነው የምለው ገባችኋል? እና ልክ እሱ ይመጣል። ሲመጣ አሁን ይህን ልቀባ መጀመሪያ ይኔ እንዳርዳር እንዳረስ ታውቅ፣ ኮልጌት ነው ይህንን ልቀባ፣ የጥርስ እንትን ነው። ሽንኩርት ምናምን ልቀባ ነበረ ግን ፈራሁ ያመኛል ብዬ እና ማልቀስ ስለምፈልግ ይሄ ልቀባ ማለቴ ያኔ ካላለቀስኳ አያምነኝማ